ሰላም እንዴት ናችሁ? የቻናል የቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ ይጀላችሁ የመጣው አማርኛ ቃል ምስረታ ነው፣ የፊደሎችን ስብስብ እንደተለመደው በተከታታይ ቀን አማርኛ ቃላቶችን ፊደሎችንም እሰራሉ ማለት ነው። ቻናል እየገባችሁ እናንተ ላይክና ሽር እያደርጋችሁ እስከ መጨረሻ ድረስ በመከታተል አማርኛ ትለማመዱበት አላችሁ ማለት ነው። ዛሬ የሚያሳያችሁ አጭራጭር የሆኑ የፊደሎችን ስብስብ ቃላቶችን ይሆናል። እናንተ ማንበብ የማትችሉ ተማሪዎች ፊደል መቁጠር ላይ ካላችሁ በተለይ ይህንን አብራችሁ እየተከታተላችሁ ከኔ ጋር ታነባላችሁ ማለት ነው። ስለዚህ ቀጥታ አሁን ወደ ንባቡ እገባለሁ። ቪዲዮውን እስከ መጨረሻ ድረስ ተከታተሉ። ደብተራችሁ ላይ ጻፉት። ቀጥታ ወደ ንባቡ እንገባለን። አብረን እናንብብ ማለት ነው። እሺ፣ መጀመሪያ በቀይ የተጻፈ ነው። እሱ በቀይ የተጻፈው ነው። ሁለት ታች አነብላችኋለሁ። መጀመሪያ ላይ ያለው ላድርገው ይላል። መጀመሪያ ላይ ያለው ላድርገው ይላል። ስንት ፊደል ነው? የለ የደ የረ የገና የወ ፊደል አምስት ፊደል ማለት ነው። የለ የደ የረ የገ የወ ማለት ነው። በአንድ ላይ ላድርገው ይላል ማለት ነው። ላድርገው ላድርገው ይላል። ኦኬ ቀጥሎ ደግሞ አ ና ግ ረ ኝ ይላል። አናግረኝ ይላል። አናግረኝ አናግረኝ የሚለውም አምስት ፊደል ነው። የአ የነ የገ የረና የኘ ፊደል ነው። በአንድ ላይ ምን ይላል? አናግረኝ የሚል ቃል ይሰጣል። አናግረኝ የሚል ቃል ይሰጣል ማለት ነው። ኦኬ፣ ቀጥሎ ደግሞ ተ መ ል ከ ተ ኝ ተመልከተኝ ይላል። ይሄ ደግሞ ተመልከተኝ። ይሄ ደግሞ ስንት ፊደል ነው? የተ የመ የለ የከ የተ የኝ ስድስት ፊደል ሆነ። ስድስቶቹ ፊደሎች በአንድ ላይ ሆነው ምን የሚል ቃል ይሰጣሉ? ተመልከተኝ የሚል ቃል ይሰጣሉ ማለት ነው። ተመልከተኝ የሚል ቃል ይሰጣሉ። ኦኬ ቀጥሎ ደግሞ ይቅርታ ይላል። ይቅርታ ይላል። ይቅርታ፣ ይቅርታ የሚለው ደግሞ አራት ፊደል ነው። የየ የቀ የረ እና የተ ፊደል በአንድ ላይ ይቅርታ ይላል ማለት ነው። ይቅርታ ይላል። ይቅርታ። ኦኬ ቀጥሎ ደግሞ አ ስ ገ ባ ኝ ይላል። አስገባኝ ይላል ደግሞ አስገባኝ። አስገባኝ የሚለው የአ የሰ የገ የበ እና የኘ ፊደል ነው በአንድ ላይ አስገባኝ የሚል ትርጉም ያለው ቃል ይሰጣል። አስገባኝ የሚል ኦኬ፣ በመጨረሻ ልውጣ ይላል። ምን ይላል? ልውጣ ይላል። የለ የወና የጠ ሶስት ፊደል ብቻ ልውጣ የሚል ቃል ይሰጣል። ማ ነው ደግሞ ልውጣ፣ ልውጣ የሚል ቃል ይሰጣል። እንዲያደርጋችሁ መን ለማመድ አለባችሁ እናንተ አብራችሁ ከኔ ጋር ማንበብ ደብተራችሁ ላይ ብትጽፉት ደግሞ በጣም የተሻለ ይሆነ ማለት ነው። ኦኬ አሁን እስኪ እናንብበው ላድርገው። መጀመሪያው ከዚያ አናግረኝ፣ ከዚያ ተመልከተኝ ከዚያ ይቅርታ፣ ከዚያ አስገባኝ፣ ከዚያ ልውጣ የሚል ቃላቶችን አነበብን በቀይ። አሁን ደግሞ የምናነበው በአረንጓዴ የተጻፈው ነው ማለት ነው። በአረንጓዴ የተጻፈው ደግሞ ፍ ይላል ቃ ደ ኛ ይላል፣ ፍቃደኛ ይላል። ፍቃደኛ የፈፍ ነው፣ የቀ ደግሞ ቃ ነው፣ የኛ ደግሞ ኛ ነው። በአንድ ላይ ፍቃደኛ ይላል ማለት ነው ፍቃደኛ። በፊደል የቀና የደ መጨረሻው የኘ ማለት ነው። አራት ፊደሎች ሁነው ፈቃደኛ የሚል ቃል ይሰጣሉ። ኦኬ፣ ቀጥሎ ደግሞ ጠበቃ ይላል፣ ጠበቃ ይላል፣ ደግሞ ጠበቃ። ጠበቃ የሚለው ደግሞ የጠ የበና የቀ ሶስት ፊደሎች በአንድ ላይ ጠበቃ የሚል ትርጉም ያለው ቃል ይሰጣል። ኦኬ፣ ቀጥሎ ደግሞ ጥፋተኛ ይላል፣ ጥፋተኛ ይላል፣ ደግሞ ጥፋተኛ የፈ የተና የኘ። በአንድ ላይ ጥፋተኛ የሚል አራቱ ፊደሎች እየጠየፈ የተለየኛ ጥፋተኛ የሚል ቃል ይሰጣሉ። ኦኬ ቀጥሎ ደግሞ ትእዛዝ ይላል ትእዛዝ ይላል ትእዛዝ ትእዛዝ የሚለው ደግሞ የተ የአ የዘ ፊደል መልሶ የዘ ሁለት ዛ አራተኛ ና ዝ ስድስተኛው አይደል ማለት ነው ትእዛዝ ይላል ማለት ነው ትእዛዝ አራቱ ፊደሎች ትእዛዝ ትእዛዝ የሚለውን ቃል ይወስዳሉ ማለት ነው። ኦኬ ቀጥሎ ደግሞ መታገድ ይላል መታገድ ይላል መታገድ ይላል። ይሄ ደግሞ መታገድ መታገድ የሚለው የመ የተፊደል የገና የደ በአንድ ላይ መታገድ ይላል ማለት ነው። መታገድ አራቱ ፊደሎች መታገድ የሚል ቃል ይሰጣሉ። እሺ ቀጥሎ ደግሞ መዘግየት ይላል መዘግየት ይላል። ይሄ ደግሞ መዘግየት የመ የዘ የገ ከዚያ የየ የተፊደል በአንድ ላይ መዘግየት የሚል ትርጉም ያለው ቃል ይሰጠናል ማለት ነው። አምስት ፊደሎች የመ የዘ የገ የየ የተ በአንድ ላይ መዘግየት የሚል ትርጉም ያለው ቃል ይሰጡናል ማለት ነው። እንዲያረጋችሁ ተለማመዱ። እስኪያሁን እናንብበው። ፍቃደኛ የመጀመሪያው ከዛ ጠበቃ ይላል ከዚያ ጥፋተኛ ከዛ ትዕዛዝ ከዚያ መታገድ ይላል ከዚያ መዘግየት ይላል ማለት ነው። መዘግየት እንዲያረጋችሁ ተለማመዱ። አሁን ደግሞ ቀጥሎ ያለውን እናነባለን። እሺ ቀጥሎ ያለው ደግሞ መጀመሪያ ላይ ያለው ምን ይላል? አ ም ና ለ ሁ ይላል። አምናለሁ ይላል። አምናለሁ የአፊደል የመ፣ የነ፣ የለና የሃ በአንድ ላይ አምናለሁ ይላል። አምናለሁ ቀጥሎ ደግሞ ያ ስ ፈ ል ገ ኛ ል ያስፈልገኛል። አሁን ይሄ ረጅም ነው። የየ፣ የሰ፣ የፈ፣ የለ፣ የገና የኘ መጨረሻው የለ ማለት ነው። በአንድ ላይ ያስፈልገኛል የሚል ቃል ይሰጣል ማለት ነው። ያስፈልገኛል የሚል ስንት ፊደል ነው? አንድ፣ ሁለት፣ ሶስት፣ አራት፣ አምስት፣ ስድስት፣ ሰባት። ሰባት ፊደሎች በአንድ ላይ ያስፈልገኛል የሚል ትርጉም ያለው ቃል ይሰጡናል። ኦኬ፣ ቀጥሎ ደግሞ አምኛ ለሁ ይላል አምኛ ለሁ ይላል። ይሄ ደግሞ አምኛ ለሁ የአ ፊደል የመ ፊደል የኘ ፊደል የለ ከዚያ የሀ ሁ ሁለተኛው ማለት ነው። በአንድ ላይ አምኛለሁ የሚል ትርጉም ያለው ቃል ይሰጠናል። አምኛለሁ ስንት ፊደል ነው? አምስት የአየመ የኔየለ የሀ ሁለተኛ ማ ነው ምትለው፣ አምኛለሁ ይላል። ኦኬ ቀጥሎ ደግሞ እ ፈ ል ጋ ለ ሁ እፈልጋለሁ ይላል። ደግሞ እፈልጋለሁ የአ የፈ የለ የገ የለና የሀ ሁለተኛው ማለት ነው። ስንት ፊደሎች? ስድስት ፊደሎች እፈልጋለሁ ይላል። ቀጥሎ እችላለሁ ይለናል። ደግሞ እችላለሁ ይለናል። ደግሞ እችላለሁ እችላለሁ የሚለው የአ የች የለ ሁለቴ ላና ለ ማለት ነው። የሀሁ ሁለተኛዋ ማለት ነው። አምስት ፊደሎች እችላለሁ ይላሉ ማለት ነው። ከዛ መጨረሻው እስማማለሁ ይለናል። ደግሞ እስማማለሁ እስማማለሁ የሚለውን ቃል ይወስደናል። ደግሞ ስድስት ፊደሎች ናቸው የአ የሰ የመ ሁለት ጊዜ ማማ ብላችሁ ለእና ሁ ማለት ነው። እስማማለሁ ይላል ማለት ነው። በጣም ቀላል ነው። እንደዚህ ደረጋችሁ ተለማመዱ። አሁን እናንብበው። መጀመሪያው አምናለሁ ይላል፣ ከዚያ ያስፈልገኛል ይላል፣ ከዚያ አምኛለሁ ይላል፣ እዚያ እፈልጋለሁ ይላል፣ ከዚያ እችላለሁ ይላል፣ እዚያ እስማማለሁ ይላል ማለት ነው መጨረሻው። እንዲህ አድርጋችሁ መለማመድ። አሁን በአረንጓዴ በአረንጓዴ ያለውን እናንባለን ከዚያ እንጨርሳለን። አ ይላል ውቃለሁ ይላል አውቃለሁ ይላል አውቃለሁ የሚለው የአ የወ የቀ የለ የሀ በአንድ ላይ አውቃለሁ ይላም ማለት ነው። ቀጥሎ ደግሞ ደውልልት ደውልለት ይላል ደግሞ የደ የወ የለ መልሶ የለ ከዛ የተ በአንድ ላይ ደውልለት ይላ ማለት ነው። ደውልለት አምስት ፊደል። ቀጥሎ ተቀመጥ ይላል ደግሞ ተቀመጥ የተ የቀ የመ ከዛ የጠ። በአንድ ላይ ተቀመጥ ይላል ማለት ነው። እሺ ቀጥሎ ደግሞ ውሰደው ይላል። ውሰደው የወ የሰ የደ ከዚያ የወ በአንድ ላይ ውሰደው ይላል ማለት ነው። በመጨረሻ ንገረኝ ይላል። ደግሞ ንገረኝ የነ የገ የረ ከዚያ የኝ በአንድ ላይ ንገረኝ ይላል። ኦኬ፣ አሁን እናንብበው አውቃለሁ ይላል። እዛ ቀጥሎ ደግሞ ደውልልኝ ይላል ከዚያ ተቀመጥ ይላል፣ ከዚያ ውሰደው ይላል፣ ከዚያ ንገረኝ ይላል ማለት ነው። እንዲያደርጋችሁ ብትለማመዱ በቅርቡ አማርኛ ማንበብ ትችላላችሁ፣ ማወቅ ትችላላችሁ ማለት ነው። ዛሬ ጀላችሁ የመጣው ቪዲዮ ይህን ይመስል ነበር። ከተመቻችሁ ላይክ ና። ዛሬ ጀላችሁ የመጣው ቪዲዮ ይህን ይመስል ነበረ። በሌላ ቪዲዮ እስከመጣ ሰላም ሁኑ ቻው።